ቅድስት ድንግል ማርያም የመጀመሪያዋ ወንጌላ ማይናት አንተ አታፍን ጴንጤ ናት ትላለኩ። አስበኛ ተሸፋፍና ንግስቲቱ በቀኝ ትቆማለች። አሁን ጥሩ አሁን ትክራስ ተከነገርኩ በኋላ ሳክላ አ ምንድን ነው? አሁን እኮ መታረም ችግር የለብኝም። ታራሚ ሲያርመኝ ነው እኮ ልክ ያለው ነው። እኔ አረ እኔ መንገድ ላይ እያረምኳቸው አይደል እንኳን እዚህ በአካል በ ይቅረና እዚህ ላይም መንገድ ላይ እያስተካከልኩ እያረምኩ ጥቅሱን እየነገርኩ መጻፍ እየሰጡ አይደል? ሄደው ተው እንጂ። በረከታችን ብዙ ሰው ይለኛል፣ ብዙ ሰው ይለኛል። እንወዳለን፣ እንወዳታለን። እኔ ራሴ ወዳችኋለሁ። መጽሐፍ ቅዱስ አይ እኮ ነው መጽሐፍ ቅዱስ፣ ጠላቶቻችሁን በራሳችሁ አድርጋችሁ ደዱ ይላል። እና ወዳችኋለሁ። ፈለገን ገዳም ላኩት እኮ ሶፊ ትንሽ ለራሱ ትኩረት እንዲሰጥ ብዬ ወደ ገዳም ላኩት። ከጌሙ በፊት ላኩት፣ ጸሎት አድርጎ እንዲመጣ በዚያው አንተንም እንዲቀጠቅጠው። ምን አስኬደው? እኔ እራሴ የእሱ ደጋፊ እኮ ነኝ። ለእሱ ነው ታብታ ማድረግ ነው። መልሱን እዚሁ ነው የሰጠው አልነበረ ሰላም እንዴት አለ? አገልጋይ ደም ነው አይቶ እኔና ያንተ ግቤት መቼ ነው ታዲያ ፓስተር? እኔ ፕሊስ በዚህ አጋጣሚ ሁላችሁም እንድሰሙ ፈልጋለሁ። ልደት የምትባለው ልጅ ከዚህ በፊት ሁለት ሶስት የሆነ ቪዲዮ ሆነ ደርሶኛል። ሁለት ሶስት ጊዜ ምናምን አይቻለሁ። በተለያዩ ወንጌል አማኞች ላይ ያደረግከውን የሰራቸውን ፖለቲካዎች ምናምን አይቻለሁ። ከቻልክ እኔ ፊት ደፍረ መነጋገር የምትችል ከሆነና ቴዎሎጂካሊም ወይም ደግሞ ታሪካዊ ዳራዎችንም መነጋገር የምትፈልግ ከሆነ ፈቃደኛ ነኝ። በዚህ አጋጣሚ ጥሪ ላድርግልኝ። እኔ በእውነት ፍቃደኛ ነኝ ከአንተ ጋር ውይይት ለማለት። ምንም ፖለቲካ አልሰራውም ያለውን ሁኔታ ነው እያጋለጥኩ ያለሁት። ለዚህም ደግሞ ምስክር ነው እየተሰራ ያለው ስራ። በደንብ ቴዎሎጂካል በሆነ ጉዳይ እኔ እናንተ መወያየት እንደምንችል ላሳውቀ ወዳለሁ። ከወዱ ፍቃደኛ ነኝ። ላሳውቀ ወዳለሁ በምን ጉዳይ በምን ርዕስ ርዕስ አንተ ብረት አንተ በመረጥከው ርዕስ። አይ ብዙ ጊዜ እናንተ በመረጣችሁ ርዕስ ብቻ ነው የምንወያየው እያላችሁ ወንጌላውያን ስለምትተቹ አንተ በመረጥከው ርዕስ እስቲ እንወያይ ነገር ደስ ይለኛል። ነገረ ድነት ላይ አንስተን ወይም ነገረ ማርያም ላይ ያኒ በጣም ይሄ እንደ አንድ አማተር ወንድም ቁጥሬ ላውራ እሱን እንግዲህ ሜዳው ላይ ስንገናኝ ይሻላል። ማነው አማተር ማነው እንትን የሚለው በነገረ ድነት ጉዳይ መጓየት እንደምንችል ልነግረው ወዳለሁ፣ እርግጠኛ ነ። በኋላ ለሚፈጠረው ዳሜጅ ምን ማለት ነው? ምን ለሚፈጠረው በዛ ብዙ ምርኮ ሆነ መጀመሪያ ደረጃ ነገረ ድነት እያወራ ዳሜጅ ትላለህ እንዴ? ምን አይነት ነገር ነው? አይ ብዙ ምርኮ ሊኖር ይችላል ብዬ ነው። ጌታ አይን ድል ከሰጠን እጅግ ደስ ይለኛል። ቀኑን በውስጥ ተነጋግረን እናሳውቃቸዋለን ለወዳጆቻችን። ምን ይመስላል? ከአሁኑ የፈራት ይመስላለን።

ለማንኛውም እኛ በውስጥ ተነጋግረን እናሳውቃችኋለን። ኔትወርካችሁ በጣም ይወርዳል። ምንድን ነው ያንተ ነው እያስቸገረ ያለው፣ እኛ ጋር በጣም ሰላም ነው። ላለመጓየት የሚደረሽሽሽት እንደሆነ ያስታውቃል። ስለጻድቃኔ ማርያም አንድ ዝማሬ ዘምር እስቲ። ስለጻድቃኔ ማርያም አንድ ዝማሬ ዘምር እስቲ። ልብ ልብን ትገዘዋለች። አይምሹር ምን ይታወቃል። በረከት አለኩ ዘምር፣ ስለጻድቃኔ ማርያም። ደብረ ብርሃን ይላል። ደብረ ብርሃን የመጀመሪያ ጉዞ እኮ ነው። ጭራሽ ደብረ ብርሃንን ሁሉ አላውቃትም። እስከ ማሰልጠኛው ነው አውቀው። ኦኬ፣ ደብረ ብርሃን ከደረስክ የሆነ አሪፍ ቤት አለ

እንደኛ ነው ማለት ነው። አንዳነ ነው አንተ ላይ የሚጫወትብህ መሰለኝ። አንድ ስማ፣ አንድ ምስክርነት ልመስክር። ልክ ልክ ስለ ጻድቃኔ ማርያም እኔ የዛሬ ምናልባት አስራ አራት ዓመት አስራ አምስት ዓመት በፊት እጃ ያለው እና ሰላ ድንጋይ ይባላል አካባቢ ቦታው ግር እንዳይልህ እዛ ስትሄድ ዝም ብለህ እዚህ ከተማ እንደለመድከው ዘው ብለህ ቤተ መቅደስ አካባቢ አይደረስም። አንድ ወንዝ አለች። እዛ ጋር ጫማ እንታሁን ካለ ትታጠባለህ። በግሩ ነው የምትሄደው ቤተ ክርስቲያን ድረስ እና እዛ ስትሄድ ደግሞ የተመቻቸ ነገር አልጋ፣ ክትፎ፣ ጥሬ ስጋ ምናምን አገኛለሁ እናትህ የለም። ቴመን ያለው የታሸገ ውሃም የለም። በእሱ ራስን አዘጋጅ እዚህ ብዙ ነገር ለምደህ ስለቆየህ እንዳይደመግር ለእኔ እኔ ምንም አይነት የስጋ ፍላጎቴ ሞቷል። ልምምድ እንደውም ሆኖልኛል። አንዴ አቡነ አራ ሄጄ በቃ መንፈስ ቅዱስ አለማምዶኛል። በሚገርም አቡነ አራ ገዳም ሄጄ በቃ ምድራዊ ፍላጎት ሞቷል አሁን

በቃ ፍሬውን እንዳይቆርጡ ብዙ አጥብቅ ያዘው ጀመን

እኔ እዚህ ጋር ያሉትን አንድ ሺህ ምናምን ሰዎች አፍሬ ነው። እዛው ራስ ጠጣው በቃ አሉ። እዛው ራስ ጠጣው። ለአንተ፣ ቅድሚያ ለአንተ ነው የሚያስፈልግህ። ታውይ ቅድሚያ ለአንተ ነው የሚያስፈልግህ። አይ ጀመርከው፣ ሞራል ጨረሰው እኮ አላ ሶፊ እኮ ወደ ስራ ይሄን ያለ ሁላችንም አ ሁላችሁ እኛ እንትን አንልም ፓስተር ቁጭ ብለን አይደለም የምንሰራው እየተንቀሳቀስን ነው የምንሰራው? የሚሰሩት የበረከት ስራ አላቸው። ቦታው ገዳሙ ላይ ደርሶ ተሳልመው ከእናታቸው ከድንግል ማርያም በረከት ተቀብለው ወደ ቤታቸው ይመለሳሉ።

ት በዙር 44 ላይ ነው ንግስቲቱ በቀኝ ትቆማለች ይላል። ማን አታደስ? ከድንግል ማርያም ውጭ ሌላ ካለች እንግዲህ በማስረጃ ታሳየኛል። ሶፊ እንደገና ደግሞ ራዕይ ዮሐንስ 12 ላይ ላይ ማስወረድ አይት እኔ እዚህ ኤክስትራ ስልክ አለኝ። እሺ፣ ስንት ላይ ነው? እኔ ላውጣው፣ በቃ እኔ የምን አፕሊኬሽን ሰርች ውስጥ ለምን ትገባለህ? ላነብልህ እኮ ነው። ሰርች ውስጥ አትግባ። ይሄ ከመጽሐፍ ቅዱስ ኮርማታለ እየሄድኩ ነው። መዝሙረ ዳዊት መዝሙር ለምንድ ነው ሶፊ፣ አልገባኝም። ንግስቲቱ ብለ ሰርች ታደረጋለ አረባኪው መዝሙር አርባ አምስት ላይ አውጣ አገኛ ንግስቲቱ የሚለውን እሱ አራ በስማ አራ በስማ እንደዚህ ይላል። የመዝሙር አርባ በመጽሐፍ ቅዱሱ ስታወጣው ባህር ደኮፒ መጽሐፍ ቅዱስ ስታወጣው መዝሙር አርባ አራት ላይ ነው የምታገኘው በስልክ ስታወጣው ግን መዝሙር 45 ላይ ነው። መዝሙረ ዳዊት ቁጥሩ ወደፊትና ወደኋላ ሊሆን ይችላል። አርባ አምስት እንትን ነው። አርባ አምስት ከቁጥር ስምንት እስከ አስር ያለውን አንብብ። እስከ አስራ አንድ ድረስ ትችላለህ አንብብ፣ እስኪ በራስህ አንደበት መዝሙረ ዳዊት መዝሙር አርባ አምስት ቁጥር ስምንት እስከ አስራ አንድ ያለውን

ከዝሆን ጥርሶች አዳራሽ ደስ ያሰኘዋል። የንጉሶች ሴት ልጆች ለክብር ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ተጎናጽፋና ተጎናጽፋና ተሸፋፍና። እኮ ምን አልኩኝ? እንትና ቃላት ግድፈት እያሳየ ነው። ሶፊ በረማሙ ጠንቀራል። እንደ ተጎናጽፋና ተሸፋፍና፣ እንደ አይኔን ጨፍኛ ነው ብላለሁ። እሺ ቀጥል። ምን አሰበ ነው እንደዚህ ብለ ልትለኝ አትችልም። አማርኛ ላይ በጣም እያበላሸ ነው። የቃላት ግድፈት በደንብ ማንበብ ካልቻልክ ደግሞ ተሸፋፍናን ንግሥቲቱ በቀኝ ትቆማለች። አሁን ጥሩ አሁን ትክክል። አስተካክላለሁ ከነገርኩህ በኋላ ሳክላ ኮተረ መንገድ ነው የሚጠበቅብህ። ስነግረኝ እኔ ማስተካክላለ እኮ አረምኩ እኮ አረምኩህ። ምን ችግር አለው ብትታረም? ምንድ ነው እኔ እኮ መታረም ችግር የለብኝም ምታራሚ ሲያርመኝ ነው እኮ ልክ ያለው ነው መንገድ ላይ እያረምኳቸው አ እንኳን መንገድ ላይ እያስታከልኩ እያረምኩ ጥቅሱን እየነገርኩ መጽሐፍ እየሰጠሁ አ ሄደው ተው እንጂ አዲስ ነው እንደ ለእኛ አዲስ አይደለም እኮ ወዳጅነታችን ይቀጥል ብለን እኮ ነው ዝም ያለው ሁሉ እንችላለን። ሰዎች፣ አንተ መልሱን ላለማግኘት ሆን ብለህ እየተጣጣርክ ነው። አይሁን እኮ ምንድን ነው ታያው፣ እዚህ ጋር ስለ ማርያም ምንድን ነው የሚያወራው? ወረድ ብለህ እያነበብከው እኮ እስከ ድረስ ዘለልከውሮሽንም አዘምብ ዘለልውስኩ ንግሥቲቱ የሚለውን ለምንድን ነው የምትዘለው? ቆይ አነበኩ ባረል ጋር ከማርያም ጋር ምንድን ነው ችግራችሁ? ቆይ እናንተ ለምንድን ነው የጠመዳችኋት? ንገረኝ እስኪ። አንድና ድርፍ ልብህን ድርፍ የሚያረግ ቀዝቃዛዋልስት ቅድስት ድንግል ማርያም የመጀመሪያዋ ወንጌላዊት ናት። አንተ አታፍርም? ጴንጤ ናት ትላለህ። ስሙን አንተ ስጠው። ስትቃወም አልሰማሁትም። እኔም አውቀው ወንጌል አማኝ ነው። በነገራችን ላይ እሷ ወንጌል አማኝ ናት፣ እኛም የእሷ ልጆች በወንጌል እናምናለን። በወንጌል ማታምኑት እኮ እናንተ ናቸው። የድንግል ማርያም እምነት አለ። አንተ ግን ስንቱ ነው። እኔ የሚገርመኝ የእግዚአብሔር ቸርነት። አሁን እናንተን ሁሉ ሊያድን እኮ ነው፣ ሁሉ ላከልን። አዎ፣ ግን ሶፊ፣ እናንተ ግን ትክክለኛውን የመዳን ትምህርት አላገኛችሁትም በትምህርት እኮ አይደለም የሚዳነው። መዳን በሌላ በማንም የለም፣ በኢየሱስ ክርስቶስ ነው። የሚያድን ትምህርት እንዳለም የካድከኝ ነው። ይቅርታና ፓስተር፣ የለ ምንም የሚያድን የማያድን የለም። ከስተት ትምህርት ተጠበቁ ነው። አንድ ጊዜ ላላውጣና ላምላም ብዙ አሁንም ላርምህ ነው። ካልነበረ ችግር የለውም። ሰፊ ስለሆን እኳ አርመኛ ጨርሰው፣ ምን ይላል መሰለ፣ ምን አለ ማመን ይላል ከመስማት ነው ይላል እሱእሱ እኮ ወንጌል አማኞች እኮ በእንበታቱን ልባችን ላይ የተነቀሰውን እኮ ነው እና ማለት ነው ቃሉን ተዋህዶ ነው። አሁን ነበረ ወዳጆቼ እ ወንጌላ ኤርሚያስ እየተናገረ እያየሁት ነበረ። በጣም በቃ ልቤ ቀረ ከተናገረው ነገር

ይህ ዛንሳ ናቸው። አይ በዚህ ርዕስ ላይ መቼ ትችላለህ? በየትኛው ርዕስ? በድንግል ማርያም ዙሪያ ጥሩ ነው። በሱም እንግዲህ አንተ ንግስት ናት ብለሃል፣ እኛም ልጆቿንን ብለሃል። በዚህ ጉዳይ ላይ እንዴት እንጫወት? አጠቅላላ አድርገን በነገረ ማርያም በከምልጆዋም ጋር አርገን ወይ ደስ ይለኛል። አማላጅነቷም ዙሪያ ግን እናንተ ተበቃ አድርገው ሲጠይቋችሁ አባቶችን ጠይቄ ልምጣ የምትሉት ነገር አለ። እሱ ነገር ነው ሶፊ፣ ማን ነው የሚወክለው? ከዚህ በፊት ሚሊዮን ጊዜ ተናግሬያለሁ እኮ አሁንም አልወክልም ወደፊትም አልወክልም።

ለቤተ ክርስቲያን ምርኮን ማረከ፣ ለቤተ ክርስቲያን ስጦታን ሰጠ። አንዳንዶችን እንግዲህ መጋቢያን አድርገን ነው። እኔ ከተሳሳት ፓስተር ሶፎንያስ ሞላሊን የተሳሳተው፣ ልክም ከሆንኩ እኔ ልክ ሆንኩት። በእኔ ምክንያት የምትወቅሰው ኮንግሬሽን የለም ሚዲያ ላይ። እኛ ግን ሚዲያ ላይ ቤተክርስቲያን እንደሾመች አይተራል እኮ ቤተ ክርስቲያንና ህዝቡ ለየው። መጀመሪያ ነው ያልኩ ያለው እኮ። ኮሜንት ተጽፎላል። ምን አሉ መሰለ? ኤርሚያስ 13